መዳም ቤት የምትሰሩ እህቶች እባካችሁ እች ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስ እባካችሁ ተጠንቀቁ፣ ማለት ነው። ይህንን ቪዲዮ ላይክ ሼር አድርጋችሁ ለሁሉም እህቶች በተለይ ደግሞ ለሁላችሁም ለወንድሞችም ለእህቶች የምንደርስ ፈልጋለሁ ማለት ነው። በአሁኑ ሰዓት ላይ ወንዶቹም ምግብ ስለሚሰሩ እነሱንም ጭምር ይመለከታል። ሁላችሁም ላይክ ሼር አድርጋችሁ ለሁሉም እህቶቼ ይህ ነገር እንዲደርሳቸው ፈልጋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላይ ወበረካቱ። ውድ ቤተሰቦቼ እንዲህ ናችሁ? ሰላም ናችሁን? ይገውል ሰላም ነው ላስሆነ ታአላ በያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልን ያልኩ እንዲሰለምረው ወዲስ ዶ መጥቻለሁ ማለት ነው። መግቢያ ላይ እንዳያቸው፣ እባካችሁ እህቶቼ፣ በተለይ አረብ ቤት ያላችሁ መዳም ቤት የምትሰሩ እህቶቼ ነው የሚመለከተው። ለምን አብዛኞቻችን መዳም ቤት የምንሰራ ሰዎች፣ ሰዎቹ ቶሎ ቶሎ በሉ ሲሉን እኛ ሳናቅ ራሳችን ላይ ያደጋል ስለሚደርስብን ማለት ነው። ታውቃላችሁ፣ እኔ ከዚህ በፊት መዳሜ ቶሎ ወይ ብላኝ ራሴ ላይ የደረሰውን ነገር ቪዲዮ ሰር ይችላችሁ፣ ሁላችሁም ታውቃላችሁ እስካሁን ድረስ ስለ ጤና የሚጠይቁኝ አላችሁ ማለት ነው። እኛ ግን ሳናቅ እነሱ በሚያስጨናንቁን ሰዓት እየሰራን ያለው ነገር ራሳችን ላይ አደጋ ሊደርስብን ይችላል ማለት ነው። እህቶች ወላሂ እኛ አፍያ እያለን እንጂ መዳሞቹ የሚፈልጉን ሰዎቹም እንድንሰራላቸው የሚፈልጉት ጤና ሲኖረን ብቻ ነው የሚፈልጉን። ከዛ ውጭ ግን አውጥተው ነው የሚጥሉን ማለት ነው። ሌላ በቦታችን ይተካል። ግን እኛን የእኛን ጤና የሚመልስ ግን የለም ማለት ነው። ገቶቸዋል አላህ ይጠብቀን እንጂ አብዛኛው ሰው ጤና ሲኖራችሁ ብቻ ነው የሚፈልጋችሁ። ትንሽ ስትታመሙ፣ በእጃችሁ ስታጡ የሚፈልጋችሁ አታገኙ። የምታውቁት የቅርብ ዘመናችሁ ለችግሩ እንኳን የደረሳችሁለት ሰው ራሱ እናንተ ችግር ውስጥ ከሆናችሁ ያንን ለፍታችሁ መስዋዕትነት ከፍላችሁ ያኔ በችግሩ ሰዓት የደረሳችሁለት ሰው ራሱ ከእናንተ ይርቃል ማለት ነው። ስለዚህ እባካችሁ ተጠንቀቁ ማለት ነው። መግቢያ ላይ እንደነገርኳችሁ እች ልጅ ላይ የደረሰው ነገር በጣም ልብ የሚሰብር እና በጣም የሚያሳዝን ነው። አላ ሙሉ አፍዋን ይመልስላት እና እህቶችም ከዚህ ነገር አላህ ይጠብቃችሁ ማለት ነው። ታውቃላችሁ መዳም ቤት ስንሰራ ዘይት ምናምን አለ። አብዛኛው ጊዜ ረመዳን የሚሆን አይሁን በዘይት የሚጠበስ ነገር አይጠፋም ማለት ነው። መዳም ቤት ስትሰሩ ገብቷቸዋል እነሱ ግን ቶሎ ምግቡ ተሰርቶ እንዲቀርብላቸው እንጂ የእኛ ጤና አያሳስባቸውም። ተረጋጉ፣ ቀስ ብላችሁ ስሩ እንኳን አይሉም እናንተ እየሰራችሁ እንኳን ቶሎ በይ ቶሎ በይ ቶሎ በይ ብላ እያስጣድፋሉ። በዛ ሰዓት ደግሞ እናንተ ሳታውቁ እየሰራችሁ ያላችሁት ነገር እናንተ ላይ ተደፍቶ እንደዚችው ልጅ አደጋ ውስጥ ልትገቡ ትችላላችሁ። አደጋ ሲደርስባችሁ እሳ ወይ ደግሞ እጃችሁ የሆነ ነገር ሲሆን እጃችሁን ስትቆርጡ ወይም ደግሞ ዘይት ሲደፋባችሁ አንፈልጋችሁም ብለው በእናንተ ቦታ ሌላ የሚሰራላቸው ይተኩና እናንተን አውጥቶ ይጥሏቸዋል ማለት ነው። አስቡት እንግዲህ፣ በጣም ነው የሚያሳዝነው። እንደነገርኳቸው ች ልጅ ዘይት ስትጠብስ እጇ ላይ ፈሶባት ነው ማለት ነው። እና አንድ ነገር ልንገራቸው እህቶቼ፣ ወላይ ዝጋ ቪዲዮ አልቀረስኩም። እንትን ዘይት የሚጠበስበት መጥበሻ ወይም ደግሞ ዘይት ምንትን የምናደርግበት መጥበሻ እጅ የሚኖረው አብዛኛው እጅ አለው። ድስት ላይ ሳይሆን ብዙዎቻችን ሳጅ ላይ ነው። ምንድን ነው የሚባለው? ሳጅ ዋ የዘይትም ዘይት የሚጠበስበት እጅ አለው እና እጁን ወደ ኋላ ዙሪት ከእናንተ በኩል ሳይሆን በዛ በኩል እንዴት ብዬ ላስረዳችሁን? ላይ ተረዱኝ። ሀባይ አንዳንድ የአማርኛ ራሱ ይጠፋብኛል። እና እጁን ከናንተ በኩል አታድርጉት ወደ ኋላ አድርጉት ማለት ነው። እናንተ ሳታውቁ ለምሳሌ ፈጠን ፈጠን ስትሉ ወዲ ወዲ ስትሉ በእጃችሁ ነክታችሁ ጥላያችሁ ላይ ሊደፋባችሁ ይችላል ማለት ነው። እናንተ ፍጠኑ ስትባል ወላ፣ እኛ እኮ ጭንቅላታችን ራሱ ይነቅላል አንዳንዴ። ለምን ከጨዋትና ከሴቷ እንትን ጭንቀት የተነሳ ወላ፣ ብዙ ጊዜ እህቶቻችን ማረብ ቤት የጭንቅላት በሽተኛ የሚሆኑት ከጨዋትና ከጭንቀት ብዛት ነው ይህ በሽታ የሚመጣውና እኔ አንዳንድ ጊዜ ወላሂ እኔ በጣም በጣም እናድዳለሁ። የሆነ ነገር ስትለኝ ራሱ ሳላስበው እጮኋለሁ ማለት ነው። እጮህ ባታለሁ ሴትዮዋ ምን ሆነሽ ነው? እኔ እኮ እንደዚህ ነው ያልኩሽ፣ እንደዚህ ነው ያልኩሽ። አንቺ እኮ ለአንቺ ላይ መስልሽ ይችላል። እኔ እኮ ብዙ ጭንቀት ነው ያለብኝ እና አንቺ መጥተሽ ላይ ላይ ትጮኋለሽ። ምን ላድርግ? እኔ እኮ ስራ እየሰራሁ ነው። ቁጭ ብዬ ላየሽኝም ብዬ እጮኋለሁ ማለት ነው። አንዳንዴ ከመሬት ተነስቼ ማለት ነው። እና በዛ ሰዓት ደግሞ እሷ ለምንጮሽ፣ እኔ ላይ ለምንጮሽብኝ ብላ አንድ ብላ ከእኔ መጣላት ትጀምራለች ማለት ነው። በዛ ሰዓት ከላስ አልፈልግም ከአንቺ ጋር መጫጮ አልፈልግም፣ እና ጭንቅላት ያሙኛል እና ስራዬን ልስራበት ውጭልኝ ይላታለው ማለት ቁጭ ትላለች። ቁጭ አለች አላለችም፣ መልስ አልሰጣትም፣ ስትናገርም አልናገራትም፣ ጸጥ ስላት ትወጣለች ማለት ነው። ከመጥበክ አንዳንድ ጊዜ እና ከዚህ በፊት የደረሰብኝ እነግራችኋለሁኝ። ወላሂ ሶስት ቦታዬን ሶስት ቦታዬን ተቀድጄ እንትን እኔ እንደ ህልም ነው የሚመስለው የደረሰብኝ ነገር እና ነግሬያቸዋለሁ። ቶሎ በይ ፍጠኝ ብላኝ ልጇን ሐኪም ቤት ልትወስድ ላይ ያልሰማችሁ ካላችሁ ነው አብዛኞቻችሁ ታውቃላችሁ። ስለዚህ ታሪክ እና እና አባያ ሊበሺ ብላኝ አባያ ለማምጣት እየሮጥኩኝ ቶሎ በይ ብላ ስትጮህብኝ ከዛ ከሷ ከጮኸት እኔ ለምሮ ውጭ አላመጣም ብዬ እየሮጥኩኝ እንትን በላጡ ላይ ውሃ ስለነበረ አንሸራቶኝ ወደቅኩኝ ማለት ነው እና በዛ ሰዓት እንትን የበሩ ጫፍን የበሩ ጫፍ ሁለት ቦታዬን ሰነጠቀኝ። ከዛ ደግሞ ይሄ ግርግዳው ከፊት ለፊት ያለ ግርግዳ አለ፣ እሱ ደግሞ አፍንጫዬን ሰበረኝ ማለት ነው። አፍንጫዬ ይ ሁለት ቦታ ሆነ፣ ቆዳው ለቀቀ ማለት ነው። በዛን ሰዓት የፈሰሰኝ ደም እስካሁን ያዞረኛል። እስካሁን ትክክለኛ አይደለሁም። ራስ አለው ጭንቅላቴ፣ የራሱ ይሄ እንትኑ የመታኝ ማለት ነው። ግርግዳው የመታኝ እስካሁን ወላይ ብዙ ነገሮቹን ረሳለሁ። ስልኩን ራሱ በእጅ ይዥው አንዳንድ ጊዜ ቆሜ እፈልጋለሁ ማለት ነው እኔ። ከዛ ደግሞ ይሄው አፌ ላይ የደረሰብኝ ፊቴ ላይ የተሰነጠቀው ቦታ ተሰፍቷል። አልሐምዱሊላ ረብ ልዓለሚን። ይሄ ራሱ ለአላህ ምን ይሳነዋል? ቀለላ አድርጎልኛል። በዛ ሰዓት ጥርሴን ተሰብሬ ቢሆን እጄን ተሰብሬ ቢሆን አስቡት። ይሄ ቆዳው ብቻ ነው የተሰነጠቀው፣ ግን ተሰፍቷል። አሁን ህመም ቢሰማኝም አልሐምዱሊላ ግን ወገቤ አጥንቱን መሬቱ ስለመታኝ እስካሁን ያመኛል። የበፊት የሌለብኝ በሽታ መቶብኛል ማለት ነው። እንደ አሮጌት እንትኔ አጥንቴ ራስ ቆቆ ቆቆ ይላል ስነሳ ማለት ስትወፍሩላይ ወላሂ የዚህ ሀገር እኮ ስራ ጩኸት ብሎ የገላችልን ብሎን ፈቶታል ማለት ነው። እና አሁን እግሬ ራሱ ስነሳ ሀገራችን ላይ ማለት ነው እንትን ያረጁ ሰዎች እንኳን እንደዚህ አጥንታቸው አይጮሁም። የእኔ ሲጮህ ብታዩት ማለት ነው። እና አንዳንድ ጊዜ ወረቀት ነው እንዲ ከውስጥ ያለው ብዬ እስከማስብ ያደርገኛል። እና እንደ ነገር ካቸው ቴዎቼ ራሳችሁን ጠብቁ። እነሱ ቢጮሁባችሁ ራሱ እናንተ ተረጋግታችሁን ለመስራት ሞክሩ ማለት ነው። ለምን እነሱ ስራው እንዲሰራላቸው እንጂ የእናንተ ጤና አያሳስባቸውም። እናንተ ተረጋግታችሁ ቀስ ብላችሁ ማንም የሚፈልጋችሁ ማንም ምንም ሚላችሁ ጤና ሲኖራችሁ ብቻ ነው። አላህ ሙሉ ጤናችሁን ይጠብቅላችሁ፣ ከክፉ ነገርም አላህ ይጠብቃችሁ። በነገራችን ላይ ና ሀባይ ቤ ባካችሁ ራሳችሁን ጠብቁ። ይች ልጅ ሙሉ እጇን ተቃጥላለች። ከዚህ በኋላ ይህ እንትኑ ውሃ የቋጠረው ቦታ ቢፈነዳ ምን ያክል ስቃይ እንዳለው አስቡት። እኔ ከዚህ በፊት ተቃጥያለሁ፣ ሶስቴ አራቴ ተቃጥያለሁ። እጄ ራሱ አሁን ወላሂ ባሳያችሁ ማለት ነው። ያልተቃጠልኩበት ቦታ የለም ገብቷቸዋል። ሁሉም እጄ እንትን አለበት ጠባሳ አለበት ማለት ነው። ሁሉም ቦታ እጄ በአጠቃላይ ጠባሳ አለበት። አሁን ደግሞ እሱ አንሶት ፊቴን ፊቴ አፍንጫዬ፣ ከንፈሬ ሁሉ ጠባሳ አለው በ በዚህ ከወደቅኩ ጀምሮ አፌ ጠባሳ አለው። ጉንጬ ጠባሳ አለው። አፍንጫዬ ጠባሳ አለው። የተሰፋሁት ማለት ሶስት ቦታ ፊቴ ላይ ጠባሳ አለበት እና እግሬ ላይ ራሱ እንትን ፉሩን እያጠብኩኝ እንትን ፍሩኑን ከውስጥ አውጥቼ በላጡን እያጠብኩኝ ከዛ አዳ እንትን አንሸራቶኝ ወድቄ የፍሩኑ ጫፍ እግሬን ሰንጥቆኛል ማለት ነው። እሱ ራሱ እስካሁን ይኸው ስንት አመቱ እስካሁን አለ። አሁን ራሱ ከእናንተ እያወራው እያየሁት ነው ምልክቱን እና እንደገና እጄን ደግሞ እንትን አንድ ነገር ልንገራችሁ። አባይቢ ማለት ነው እንትን ተልጅ ወይም ደግሞ በረዶ ውስጥ ያለ ድጃጅ አውጥታችሁ ለመቁረጥ አትሞክሮ ባካችሁ ወላይ ሳታስቡት እጃችሁን ልትወጉ ትችላላችሁ። ወላይ ሳታስቡት ማለት እኔ የታልጁ ታልጅ የሆነን ከበረዶ አውጥታ ቁረጭ ያለችኝ ማለት ነው። አዲስ እንደመጣውኝ ገና አንድ አመት ምናምን ነበረ እዚህ ሀገሬ ከገባው፣ ያውን የዛሬ አስራ ምናምን አመት እስካሁን አለ ጠባሳው። ለዛ ነው የምነግራቸው እና ከዛ ከተልጃውጥ ትንሽ ብቻ ነው እንትን ተልጁ ሄዶ እንዳለ እንትን ነው በቃ እንዴት ብዬ ላስረዳችሁ? ብስምላ ይረ ተልጅ ነው በቃ ተልጅ በረዶ ነው። እና ከዛ እንዴት ብዬ ልቁረጠው? ከዛ እሱን ልቆርጥ እየታገልኩኝ በእጄ ሰካሁት ማለት ነው። በአንዱ እጄ ይዤ በአንዱ እየቆረጥኩኝ ማለት ነው። አንዱን እጄ ልንት ሳላስበው እጄን ውስጡን እንትን አረግኩት ማለት ነው። ያ እንትኑን ብለዋው ከዛ እሱን እንትን ድጃጁን ቆርጣለሁ ብዬ በምታገልበት ሰዓት በእጅ ሰካውት ማለት ነው። እጄን መሀል መሀል እጄን እንትኑ ተወጋኝ ማለት ነው። እንትኑ ብስሚላህ ራህማን ራሂም ቢላዋው ገብቷቸዋል ስኪል ልበል። ብዙ ጊዜ እኮ የእኛ ቋንቋ ራሱ እየጠፋብኝ ነው። በተለይ ደግሞ አማርኛ ሁለተኛ ቋንቋ ስለሆነ በጣም አስቸጋሪ ነውና ብዙ ጊዜ እተባተባለሁ። ብዙዎቻችሁ ታውቃላችሁ ስ የምትስቁብኝም አላችሁና እና እጄ ላይ ተሰካብኝ ይህንትን በቃ እንትን ወጋኝ ማለት ነው። ከዛ እንዳለ ደም ፈሰሰኝ። በዛ ሰዓት ሙቀት ነው ምንድን ነው በቃ ያላሰብኩት ነገር። እስካሁን ይኸው ጠባሳው አለ። ሐኪም ቤት ሄጄ ተሰፍቼ እንትኑ እንዳለ ስክኑ ውስጥ ነው የገባው ጭንቅላቱ ውስጥ ላይ ገብቶ ሰነጠቀኝ መሆኑ አጥንቴን ብቻ ነው ያልሰበረው እና ብዙ ችግር አጋጥመኛል በነገራችን ላይ ይህ ችግር ደግሞ መቅጠሙ ብዙ እንዲማርክ ብዙ ነገር እንዲጠነክር በቃ ጠንካራ እንዲሆን አድርጎኛል በነገራችን ላይ እና አልሐምዱሊላ ለማንኛውም ሀባሂቢ ራሳቸውን ጠብቁ የዛሬ ቪዲዮ ይህንን ይመስላል እንሻላ ቀጣይ ቪዲዮ ደግሞ አዳዲስ ቪዲዮዎች የምለቅላችሁ ሆናል በጣም ምርጥ ምርጥ ቪዲዮዎች አሉና ላይክ አድርጎ ሀገርም ስገባ ሀገር ያለውን ነገር እንሻላ የምነግራችሁ ሆናል እና ኤምባሲ ሄጄ ያለውን ነገር ምን እንደሚያስፈልገኝ ምን እንዳደረግኩኝ ለብዙዎቻችሁ ትምህርት ስለሚሰጣችሁ ያለውን ነገር ሁሉ እነግራችኋለሁ። እንሻለ ለቀጣይ ደግሞ እናንተ ሀገር ለመግባት ስታስቡ ምን አይነት ነገር ለእናንተ እንደሚያስፈልጋችሁ ምን እንደሚሉኝ ሁሉንም ነገር ለእናንተ እነግራችኋለሁ ማለት ነው። እንሻለ ለእናንተ ቀለል እንዲልላችሁና አውቃችሁት እንድትሄዱ ይጠቅማችኋል ብዬ አስባለሁ። ሀባይቢ አላህ ይጠብቃችሁ። ሰላማችሁ ይብዛልኝ። ወዳችኋለሁ፣ ከኔ በላይ ደግሞ አላህ ይውደዳችሁ። ቪዲዮውን ግን ላይክ፣ ሼር ማድረጋችሁን አትርሱ። ለቤት የመድሰው ናችሁ ሰብስክራይብ አድርጎ ነባሮቹም ደግሞ አላህ ይጠብቅልኝ። ሰላማችሁ ይብዛ፣ ዕድሜና ጤና ይስጥልኝ እያልኩኝ ቪዲዮዋን ግን ላይክ ማድረጋችሁን አትርሱ። ቻናሌንም ሰብስክራይብ አድርጎ አበረታቱኝ። አሰላም አለይኩም ወራህመቱላሂ ወበረካቱሁ።